በስም ወወልድ ወመንፈስ ቅዱስ አህዶ አምላካሜን የተወደዳቸው የሉል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የስማታት ወዳጆች በወደደንና ባፈቀረን በሉል እግዚአብሔር ፍጹም ሰላም ሰላምላችኋለው። እንደምንዋላችው እንደምንለይሳ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 ዛሬ አጠራ አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስን እግዚአብሔር ነው።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 ቃል ስለ ምንድን ነው የምናከብረው? የሚለውን ከመመልከታችን አስቀድሞ የስሙን ትርጓሜ ልናውቅ ያስፈልጋልና፣ ይህንን አጠራ አድርገን እንመለከታለን። እንግዲህ ከስሙ ትርጓሜ ጀምሮ አንስተን ስንመለከት ቅዱስ ሚካኤል ማለት ምን ማለት ነው ስንል፣ ቅዱስ ማለት የተለየ የተመረጠ ማለት ነው። ሚካኤል ማለት ደግሞ በዕብራይስጥ ቋንቋ ሚ ማለት መኑ፣ ካ ማለት ከመ ኤል ማለት ደግሞ አምላክ ማለት ሲሆን በአንድነት ሲነበብ መኑ ከመ አምላክ የሚል ትርጓሜን ይሰጠናል ማለት ነው። ስለዚህ ሚካኤል ማለት ወደ አማርኛው ስንተረጉመው እንደ እግዚአብሔር ያለ ማን ነው? የሚል ትርጓሜን ይሰጠናል ማለት ነው። ልብ በሉ ወገኖቼ የትኛውም የመላእክት ስምን ስንመለከት ኤል የሚል መጨረሻው ላይ ተጽፎ እናገኛለን። ገብርኤል ስንል፣ ሩፋኤል ስንል፣ ሳቁኤል ስንል፣ ሚካኤል ስንል፣ ኤል የሚለው የመጨረሻው ፊደል የእግዚአብሔር ስም ነው። የሁሉም ቅዱሳን መላእክት ስም ላይ የእግዚአብሔር ስም እንዳለ ልናውቅ ያስፈልጋል። ኤል ማለት አምላክ ማለት ነው። ስለዚህ ሚካኤል ማለት መኑ ከመ አምላክ ወይም ደግሞ እንደ እግዚአብሔር ያለ ማን ነው የሚል ትርጓሜን ይሰጠናል ማለት ነው። እንግዲህ ይህ ታላቅ መልአክ ዮሐንስ ወንጌላዊ በራእዩ በእግዚአብሔር ፊት የሚቆሙትን ሰባቱን መላእክት አየው ብሎ ከተናገረላቸው መላእክት ውስጥ የሚመደብ ሲሆን የሰባቱም ሊቃነ መላእክት አለቃ እንዲሆን እግዚአብሔር መርጦ ሾሞታል። ይህ ታላቅ መልአክ ያደረጋቸው ወይም ደግሞ የሰራቸው እጅግ ብዙ የሆኑ ገብረታ እምራቶች አሉ በዚህ በኦሪት ዘጸአት ምዕራፍ 23 ቁጥር 20 እስከ 21 ስንመለከት እንዲህ ይላል። በመንገድ ይጠብቅህ ዘንድ ወደ አዘጋጀውትም ስፍራ ያገባ ዘንድ እነሆ እኔ መልአኬን በፊት እሰዳለሁ። በፊቱ ተጠንቀቁ፣ ቃሉንም አድምጡ። ስሜም በርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት ይላል። ልብ በሉ ወገኖቼ፣ በትህትናው ልዕልናን ያገኘው ቅዱስ ሚካኤል በእግዚአብሔር ዘንድ የተሰጠው ክብር ከማንኛውም መልአክ የበለጠ መሆኑን በግልጽ የሚያ ያስረዳ ቃል ነው ማለት ነው። እንግዲህ ቅድም እንዳለው ሚካኤል ማለት መኑ ከመአምላክ ወይም ደግሞ መኑ ከመእግዚአብሔር እንደሆነ ተመልክተናል። እንደ እግዚአብሔር ያለ ማን ነው? እንደ እግዚአብሔር ያለ አምላክ ማን ነው የሚል ትርጓሜን ይሰጠናል ማለት ነው። እንግዲህ የቅዱስ ሚካኤልን ስም ስንጠራ የእግዚአብሔርን ገናናነት፣ እርሱን የሚመስል አምላክ እንደሌለ የሚያመላክት ስም ነው። ይህንን ስም ነው የምንጠራው። እንደ እግዚአብሔር ያለ ሩሩ፣ እንደ እግዚአብሔር ያለ ቅዱስ፣ እንደ እግዚአብሔር ያለ ረቂቅ፣ እንደ እንደ እግዚአብሔር ያለ ኃያል ማን ነው እያለን እንደሆነ ልናውቅ ያስፈልጋል። መልሱ ማንም የለም፣ እንደ እግዚአብሔር ያለ ኃያል የለም። ወገኖቼ እንደ እግዚአብሔር ያለ ረቂቅ፣ እንደ እግዚአብሔር ያለ ንጹ፣ እንደ እግዚአብሔር ያለ ቅዱስ ማንም የለም። ይህንን ነው የገናናው መላክ የሊቀ መላኩ የቅዱስ ሚካኤል ስም የሚያስረዳን ማለት ነው። ታዲያ ገናናው መላክ ሊቀ መላኩ ቅዱስ ሚካኤል የስሙ ዘርፎ ነው የሚጨምሩ መጠሪያዎች አሉት። መላከ ኃይል ይባላል። መጋቤ ብሉይ ይባላል። መላከ ምክሩ ይባላል። ልብ በሉ እነዚህ የስሙ ዘርፍ ሆነው የሚጠራባቸው ናቸው። እነዚህ ብቻ አይደሉም፣ ብዙዎች አሉ። ነገር ግን እነዚህን ሦስቱን ለመማማር ያህል ነው ዛሬ ያነሳ ነው። መላከ ኃይል ቅዱስ ሚካኤል ይባላል። መጋቢ ብሉይ ቅዱስ ሚካኤል ይባላል። መላከ ምክሩ ቅዱስ ሚካኤል ይባላል። እነዚህ ስያሜዎች ለምንድን ነው ለገና ነው መላክ ለሊቀ መላኩ ለቅዱስ ሚካኤል የተሰጡት ስንል ከእግዚአብሔር ዘንድ የተሰጠውን የባለሟልነት ክብር የሚገልጹ በመሆናቸው ነው። ለምሳሌ ያህል አንስተን እነዚህን ዘርዘር አድርገን ስንመለከት መላከ ኃይል የተባለበት ምክንያት እግዚአብሔር አምላክ በእርሱ አማካኝነት ታላላቅ ስራዎችን በመስራት ኃይሉን ስለገለጠ፣ ዲያብሎስን ከነሰራዊቱ ስላሸነፈ ነው፤ መላከ ኃይል ቅዱስ ሚካኤል ተብሎ የሚጠራው ማለት ነው። ሌላኛው ደግሞ መጋቤ ብሉይ ቅዱስ ሚካኤል ተብሎ ይጠራል ብለናል። መጋቤ ብሉይ ቅዱስ ሚካኤል ተብሎ የሚጠራበት ምክንያት በብሉይ ኪዳን ውስጥ ከእግዚአብሔር እየተላከ ብዙ ታላላቅ ስራዎችን የሰራ በመሆኑ ነው። ሌላኛው ደግሞ መላከ ምክር ወይም ደግሞ የእግዚአብሔር የምክሩ አበጋዝ የተባለበት ምክንያት እግዚአብሔርን በምክሩ ይረዳዋል ለማለት ሳይሆን እግዚአብሔር የሚሰራውን ስራ ለወዳጁ ለቅዱስ ሚካኤል ይገልጽለታል፣ በእርሱም አማካኝነት ይሰራል ለማለት መላከ ምክር ቅዱስ ሚካኤል ተብሎ ይጠራል ማለት ነው። ልብ በሎ ወገኖቼ ታዲያ ስለ ገናናው መልአክ ስለ ሊቀ መላኩ ስለ ቅዱስ ሚካኤል አጠር አድርገን ይችን ከተመለከትን ዛሬ ዛሬ ህዳር 12 ቀን የገና ነው መልአክ የሊቀ መልአኩ የቅዱስ ሚካኤልን ዓመታዊ ክብረዋል ስለምንድን ነው የምናከብረው? ስንል በአራት ዋና ዋና ምክንያቶች ይህንን ክብረዋል እናከብራለን። የመጀመሪያው በዓለ ሲመቱ ስለሆነ ነው፣ ወይም ደግሞ የተሾመበት ዕለት ስለሆነ ነው። ሁለተኛው ደግሞ ቅዱስ ዱራታውስንና ቅዱስ ቴዎብስታን የባረከበት በቤታቸው የተገለጠበት ዕለት በመሆኑ ነው። ሶስተኛው ደግሞ የመላእክት አለቃ ቅዱስ ሚካኤል በባህር ሲጓዙ የተጨነቁትን የተራዳበት ዕለት ነው አራተኛው ደግሞ እስራኤልን ከግብፅ እየመራ ወደ ሀገራቸው ያስገባበት ዕለት የሚታሰብበት ዕለት በመሆኑ በእነዚህ በአራት ዋና ዋና ምክንያቶች የገናናው መልአክ የሊቀ መላኩ የቅዱስ ሚካኤልን ዓመታዊ ክብራል ዛሬ ህዳር 12 ቀን እናከብራለን ማለት ነው ልብ ልንል የሚያስፈልገው ነገር ግን እነዚህን አራት ዋና ዋና ምክንያቶች አነሳን እንጂ ገናናው መልአክ ሊቀ መላኩ ቅዱስ ሚካኤል በዚህ ዕለት የሚከብርበት ምክንያት እጅግ ብዙ ናቸው። ለመማማር ያህል ግን እነዚህን ዋና ዋና አራት ምክንያቶች አንስተናል ማለት ነው። ታዲያ በእነዚህ አራት ምክንያቶች ነው ብለን ብቻ ማለፍ ሳይሆን አራቱን ምክንያቶች ዘርዘር አድርገን ልናውቅ ያስፈልጋልና እነዚህን እንመለከታለን ማለት ነው። እንግዲህ ከመጀመሪያው አንስተን ስንመለከት የመጀመሪያው ይህ ክብረ በዓል የሚከበርበት ምክንያት በዓለ ሲመቱ ስለሆነ ነው ብለናል። ወይም ደግሞ የተሾመበት ዕለት ስለሆነ ነው ብለናል። ህዳር 12 ቀን በዛሬዋ ዕለት ማለት ነው መልአኩ ቅዱስ ሚካኤል የመላእክት አለቃ ሆኖ የተሾመበት ዕለት ነው። ቅዱስ ሚካኤል በእዮር ባለችው በአራተኛ ይቷ ከተማ በሚኖሩ ኃይላት በተባሉና በአስሩ ነገደ መላእክት ላይ አለቃ ሆኖ የተሾመበት ዕለት ነው። ይህንን ነው ታላቅ ክብረ በዓል አድርገን የምናከብረው። በመጀመሪያ ዕለት ፍጥረት እግዚአብሔር አምላክ መቶ ነገደ መላእክትን ፈጥሮ በአስር ከተማ ሲያኖራቸው የቅዱስ ሚካኤል እድል ፈንታው በኢዮር በአራተኛይቱ ከተማ ሆነች። በዚያም ታዲያ ኃይላት ለተባሉ ነገደ መላእክት አለቃቸው ሆነ። በኋላም ደግሞ በመቶውም ነገደ መላእክት ላይ አለቃ አድርጎ ሾሞታል ማለት ነው። እግዚአብሔር አምላክ ሳጥናይልን በትዕቢቱ ምክንያት ከስልጣኑ ገፎ ወደ ምድር ሲጥለው ቅዱስ ሚካኤልን ደግሞ በእርሱ ቦታ በአስሩ ከተማ በመቶም ነገደ መላእክት ላይ አለቃ አድርጎ ሾሞታል ማለት ነው። ይህንንም ደግሞ አክሲማሮስ በሚባለው የቤተ ክርስቲያናችን መጽሐፍ ላይ በደንብ በስፋት ተመዝግቦልን እናገኛለን ማለት ነው። ስለዚህ ገና ነው መላክ ሊቀ መላኩ ቅዱስ ሚካኤል የሰባቱ ሊቃነ መላእክት አለቃ ብቻ አይደለም፣ ኃይላት ለተባሉ ነገደ መላእክት አለቃቸው ብቻ አይደለም፣ ለመቶም ነገደ መላእክት አለቃቸው ነው ወይም ደግሞ የመላእክት ሁሉ በላይ አለቃቸው ገና ነው መላእክ ሊቀ መላኩ ቅዱስ ሚካኤል ነው የመላእክት ሁሉ አለቃ ሆኖ የተሾመበትን ዕለት ነው በዓለ ሲመቱን የምናከብረው ማለት ነው። ይህንን በደንብ በሚገባ ልናውቅ ያስፈልጋል። ሁለተኛው ምክንያት ደግሞ ዱራታውስና ተውብስታ ቤት የተገለጠበትና ቤታቸውን የባረከበት ዕለት ነው። ይህስ እንደምንድነው የሚለው ልናውቅ ያስፈልጋል። ይህንን ታሪክ የት ነው የምናገኘው ስንል በድርሳነ ቅዱስ ሚካኤል ተመዝግቦ እናገኛለን። ታሪኩ እንደምንድነው ስንል የእግዚአብሔር ወዳጅ የሆነ ስሙ ዱራታዋስ የሚባል አንድ ሰው ነበረ። የሚስቱም ስም ታዲያ ቴዋብለት ወይም ደግሞ ቴዎብስታ ትባላለች። እነርሱም ታዲያ ሁል ጊዜ ያለማቋረጥ የዚህን የከበረ መልአክ የቅዱስ ሚካኤልን የበዓሉን መታሰቢያ ያደርጉ ነበረ። ከዚህ በኋላ ታዲያ በሀገር ውስጥ ችግር ሆነ። ገንዘባቸው አለቀ፣ ተሸገሩ፣ ሀገር ውስጥ ረሃብ መጣ። በዚህ ጊዜ እጅጉኑ ተጨነቁ። እነዚህ ቅዱሳን የተጨነቁት ግን ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብለው አይደለም። እነርስ የተጨነቁት የዚህን የከበረ መልአክ የገና ነው መልአክ የቅዱስ ሚካኤልን ዝክር በምናችን እንዘክራለን? ያስለመድነውን ነውን እንዴት እናቁማለን? ያስለመድነውን ዝክር እንዴት አድርገን ነው የምንቀጥለው? ብለው ትልቅ ሀሳብ ትልቅ ጭንቀት የሆነባቸው ይህ ነው ወገኖቼ እናታችን ቅዱስ ቴዎብስታ ዱራታውስን ጠርታው ቁጭ ብለው መመካከር ጀመሩ። ምን እናድርግ? እንዴት አድርገን ነው ይህን ዝክር ልንዘክር የምንችለው? ስለዚህ እንዴትም አድርገን ቢሆን መፍትሄ ፈልገንም ቢሆን የቅዱስ ሚካኤልን ዝክር እንዘክራለን እንጂ አናቋርጥም ብለው ተነጋገሩ። ከዚያ አንድ ሐሳብ መጣላቸውና በዛ ሐሳብ ተስማሙ። በምን ሐሳብ ስንል የከበሩ ልብሶቻቸውን አውጥተው ወደ ገበያ ወስደው ሽጠው፣ በዚያ በሸጡት ገንዘብ ደግሞ የቅዱስ ሚካኤልን ዝክር ሊዘክሩ ተስማሙ። ልብ በሉ ወገኖቼ ዝም ብለው በሁሉም ጊዜ የሚያደርጉትን ልብስ አይደለም። በቤታቸው ያላቸው እንቁ የሆነ ወይም ደግሞ የከበረ የሚሉት ሀብት የሚሉት አለን የሚሉት የከበረ ልብሳቸው ነበረ። ያንን ልብሳቸውን አውጥተው ለመሸጥ ተስማሙ። ልብ በሉ፣ ዛሬ እኛ ይህንን እናድርግ ይሆን? የገናነው መልአክ ሊቀ መላእክት ቅዱስ ሚካኤል ዝክር እየዘከርን ኋላ ደግሞ እጃችን ላይ ገንዘብ ስናጣ፣ አይ በቃ በአሁኑ የለኝም፣ ስለዚህ ቅዱስ ሚካኤል የልቤን ያውቃል፣ ስለዚህ አሁን ይዝለለኝ የምንል ብዙዎች ነን። እኛ በቤታችን ያለውን ውድ የምንለውን ነገር አውጥተን ሽጠን የቅዱስ ሚካኤልን ዝክር ለመዘከር አስበን እናውቅ ይሆን ወይ? ዝክሩን ላለማቋረጥ ምን ያህል ጉዞ ተጉዘን የሆነ ወገኖቼ፣ እነዚህ ቅዱሳን ግን ያላቸው ውድ የሆነ ነገር የከበረ ልብሳቸው ነበርና ልብሶቻቸውን አውጥተው ሽጠው የበዓሉን መታሰቢያ ለማድረግ ተስማሙ። ከዚህም በኋላ ዱራታዎስ ሽጦ ለበዓሉ መታሰቢያ ያደርገው ዘንድ የእርሱንና የሚስቱን ልብስ ይዞ ወደ ገበያ ወጣ፣ ወደ ገበያ ሄደ። በዚህ ጊዜ ታዲያ የመላእክት አለቃ ቅዱስ ሚካኤል በታላቅ መኮንን አምሳል ለዱራታዎስ ተገለጠለት። ለዱራታውስ ከተገለጠለት በኋላ እንዲህ ያለው። ቅዱስ ሚካኤል ዱራታውስን ወደ በጎች እንዲሄድና በእርሱም ዋስትና በአንድ ዲናር አንድ በግ እንዲወስድ አዝዘው። ሁለተኛም ደግሞ ወደ ዓሣ አጥማጅ እንዲሄድ እዚያም ሄዶ ደግሞ አንድ ዓሣ እንዲወስድ አዝዘው። መልአኩም ታዲያ ወደ ቤት ሳይደርስ የዓሣውን ሆድ እንዳይቀዳ አስጠነቅቀው። ወደ ባለ ስንዴም እንደሄድና የሚሻውን እንደዚሁ በእርሱ ዋስትና እንዲወስድ አዘዘው። ዱራታውስም ታዲያ ቅዱስ ሚካኤል እንዳዘዘው አደረገ። ዱራታውስ ቅዱስ ሚካኤል እንደሆነ አላወቀም። በታላቅ መኮንን አምሳል ስለተገለጠለት በመኮንኑ ስም እርሱን ዋስትና እያደረገ ቅዱስ ሚካኤል ያደረገውን ነገር ሁሉ ሄዶ ወሰደ። ከዚያ ለበዓሉ የሚያስፈልገውን ነገር ሁሉ ወስዶ ልብሱን ሊሸጥ የወጣው የሚስቱንም ልብስ ሊሸጥ የወጣው ቅዱስ ዱራታውስ ቅዱስ ሚካ ያልተገልጦለት ለበዓሉ የሚያስፈልገውን ነገር ሁሉ በመኮንኑ ዋስትና እንዲወስድ ካደረገው በኋላ ያንን ወስዶ ወደ ቤቱ ሲመለስ ሳለ ቤቱ በበረከት ተትረፍርፎ ሞልቶ አገኘው። በእውነት ክብር ለአምላካችን ይሆን። በዚህም እጅጉኑ አደነቀ። የዚህን የከበረ መልአክ የበዓሉን መታሰቢያ እንዳስለመደው አደረገ። የተራቡ ድሆችን ሁሉ ጠርቶ መገባቸውና ወደ ቤታቸው አሰናበታቸው። በሀገሩ ድርቅ ሆኖ፣ በሀገሩ ረሃብ ሆኖ ነበረ። ነገር ግን ረሃብ ቢሆን ድርቅ ቢሆንም በእለቱ በዕለቱ በቅዱስ ዱራታዎስና በቅዱስ ቴዎብስታ ቤት ተገኝተው ድሃዎች ሁሉ ረሃብተኞች ሁሉ በሉ ጠጡ ተመገቡ። ዝክሩን በእንዲህ አይነት ሁኔታ ዘከረ። ወገኖቼ በእውነት ክብር ለአምላካችን ይሁን። ከዚህ በኋላ ታዲያ ለዱራታውስና ለሚስቱ ቅዱስ ሚካኤል ለሁለተኛ ጊዜ ተገለጠላቸው። ዱራት ዱራታውስንም የአሳውን ሆድ እንዲሰነጥቅ አዘዘው። ቀድሞ ወደ ቤት ሳትደርስ ቤት ሳትገባ የአሳውን ሆድ እንዳትሰነጥቅ ብሎ አዞት ነበርና አልተሰነጠቀም፣ ቁጭ ብሎ ነበረ። ከዚህም በኋላ የአሳውን ሆድ እንዲሰነጥቅ አዘዘው። በሰነጠቀውም ጊዜ ታዲያ ሦስት መቶ የወርቅ ዲና ጋር በአሳው ሆድ ውስጥ ተገኘ። በዚህም ደግሞ ገናናው መልአክ ሊቀ መልአኩ ቅዱስ ሚካኤል አዎ ዱራታውስና ቴዮብስታን እንዲህ አላቸው። ከዚህ ዲናር ወስዳችሁ ለባለበጉ ለባለ አሳውና ለባለ ስንዴው ዕዳችሁን ክፈሉ፣ የቀረውንም ለፍላጎታችሁ ይሁናችሁ። እግዚአብሔር አስቧችኋልና በጎ ሥራችሁን፣ መስዋዕታችሁን፣ ምጽዋታችሁን በዚህ ዓለም አሳመረላችሁ፣ በኋላኛውም ዘመን መንግሥት ሰማያትን አዘጋጅቶላችኋልና ደስ ይበላችሁ ብሏቸው ባርኳቸው ቤታቸውን በበረከት ሞልቶላቸው ከእነርሱ ተሰወረ። ይህንን ያደረገው ህዳር 12 ቀን ነው። ቅዱስ ሚካኤል ዱራታዎስና ቴዎብስታ ቤት ተገኝቶ ቤታቸውን በበረከት እንደሞላው እንዳትረፈርፈው ዛሬም እኛን ቤት በበረከት ያትረፍርፈው። ወገኖቼ ጎዶሎ ወደሆነ ሆነ ህይወታችን መጥቶ ህይወታችንን ሙሉ ያደርግልን። ጎዶሎ ወደሆነ ቤታችን መጥቶ ቤታችንን በበረከት ይሙላልን። የምንሰራ ሰዎች ስራችንን ይባርክልን፣ ገንዘባችንን ይባርክልን፣ ትዳራችንን ይባርክልን፣ ሀገራችን ኢትዮጵያንም ጭምር ይባርክልን። ወገኖቼ በዕለተ ቀኑ ታዲያ ሁለተኛ የምናክብርበት ምክንያት ይህ ነው። ሶስተኛ ዛሬ ክብረ ዓሉን የምናክብርበት ምክንያት ምንድን ነው ስንል ደግሞ የመላእክት አለቃ ቅዱስ ሚካኤል በባህር ሲጓዙ የተጨነቁትን የተራዳበት ዕለት ነው ብለናል። ይህስ ደግሞ ታሪኩ እንደምንድን ነው ስንል በአንድ ዘመን ብዙ ሰዎች ከግብፅ አውራጃ ወጥተው ወደ ባህር ማህዶ ሄዱ። ከባህሩም በደረሱ ጊዜ በመርከቡ ላይ ተሳፍረው ከየብሱ ጥቂት በራቁና ወደ ባሕሩ መካከል በደረሱ ጊዜ ጽኑ ንፋስ ተነሳባቸው። ለመስጠም እስኪደርሱ ድረስ ጽኑ ንፋስ ተነሳባቸው። የማዕበሉ ሞገድ እየጨመረ እየጸና ከፍ አለ። ታላቅም ማዕበል መጥቶ ሊገለብጣቸው ደረሰ። ፍጹም ጥፋትና ክፉ ሞት እንደመጣባቸው ባዩ ጊዜ ጽኑ ሐዘን ያዛቸው። ወገኖቼ የሚያድናቸው የሚያጽናናቸው አጥተው ተስፋ ቆረጡ። ያን ጊዜ እንዲህ ብለው ጮሁ። የመላእክት አለቃ ቅዱስ ሚካኤል ሆይ፣ አዎ ገናና የምትሆን ቅዱስ ሚካኤል ሆይ፣ የታምራትና የይቅርታ መልአክ ነህና፣ ልዑል ቸርነቱን የሚገልጥብህ መልአክ ሆይ፣ እግዚአብሔር ፍቅሩን የሚያስታውቅብህ መልአክ ሆይ፣ ወደ እኛ ተመልከተ፣ እርዳን፣ የተጨነቅን እኛን አድነን፣ ከመጣብን ሞትና ጥፋት እን እንድን ዘንድ ስለኛ ወደ ፈጣሪ ወደ ፈጣሪያችን ወደ እግዚአብሔር ለምንልን። አሁን የሞት መጋረጃ ዓይናችንን ሸፍኖናልና ፍጹም የጥፋት ጥላን አይተናልና ገና ነው መልአክ፣ ሊቀ መልአኩ ቅዱስ ሚካኤል ሆይ ወደ ፈጣሪ አማልደን፣ ከፈጣሪ አስታርቀን፣ ምህረትን አሰጠን፣ ከዚህ ክፉ ነገር አድነን ብለው በፍጹም ልቦናቸው ወደ እግዚአብሔር ጮሁ፣ አለቀሱ። በመርከቡ ውስጥ ያሉ ሁሉ ጽኑ ለቅሶ እያለቀሱ መራራ እንባን እያፈሰሱ ወደ እግዚአብሔር ጮ ወደሰጠሁ ወደ ገና ነው መልአክ ወደ ሊቀ መልአኩ ወደ ቅዱስ ሚካኤል አለቀሱ። ከዚህም በኋላ ታዲያ ከባህር ጽኑ ማዕበል ከሞት ያድናቸው ዘንድ ያን ጊዜ በዚያ ሰዓት እግዚአብሔር የልቦናቸውን ሀዘንና ልመናቸውን ሰማቸው። ያን ጊዜ ይረዳቸው ዘንድ ቸር መልአኩን ቅዱስ ሚካኤልን ላከላቸው። በዚያን ጊዜ እየበረረ መጥቶ የመላእክት አለቃ ቅዱስ ሚካኤል ከሰማይ ወረደ። መርከቡን በእጁ ይዞ ሳበው። በመርከቡም ውስጥ ያሉትን ሁሉ ወደ የብስ አወጣቸው። በደናቸው ተሻገሩ። ክፉ ነገር ጥቂት እንኳን ሳያገኛቸው ፍጹም ጤነኛ ሆነው ያንን ባህር ተሻገሩ። ገና ነው መልአክ ሊቀ መልአኩ ቅዱስ ሚካኤል ከጭንቀታቸው አወጣቸው፣ ከዚህ ክፉ ነገር አዳናቸው፣ ከባህሩም እንደዚሁ አሻገራቸው። በእውነት ክብር ለአምላካችን የሆነ ወገኖቼ። ስለዚህ ዛሬ ቅዱስ ሚካኤል የተጨነቁትን የተራዳበት ዕለት ነው። ዛሬ ለሁላችን ለተጨነቀ ለኛ ቅዱስ ሚካኤል ይድረስልን ምናልባት እኛ ሰላም ያለበት ቦታ ላይ ንኖር ይሆን ይሆናል ነገር ግን ብዙ እህቶች ወንድሞቻችን በዚህ ሰዓት የተጨነቁ አሉ በሰላም ወጥተው በሰላም መግባት ያልቻሉ በሰላም ል ይሆን በሰላም አድር ይሆን እያሉ የተጨነቁ እህቶቻችን ወንድሞቻችን ብዙ አሉ በህመምም የሚሰቃዩ የተጨነቁ ብዙ እህቶቻችን ወንድሞቻችን አሉ ለእነዚህ እህት ወንድሞቻችን ገና ነው መልአክ ቅዱስ ሚካኤል በለተቀኑ ይድረስላቸው ከጭንቀታቸው ሁሉ ነፃ ያውጣቸው ለእኛም ለተጨነቅልሁላችን ገና ነው መልአክ ይድረስልን ወገኖች ስለዚህ ዛሬ የምናከብረው ገና ነው መላክ ሊቀ መላኩ ቅዱስ ሚካኤል የተጨነቁትን የተራዳበት ዕለት ስለሆነ ነው። አራተኛው ምክንያት ደግሞ ምንድን ነው ስንል እስራኤልን ከግብፅ እየመራ ወደ ሀገራቸው ያስገባበት ዕለት የሚታሰብበት ነው ብለናል። ይህስ እንደምንድን ነው ስንል ከባርነት ቤት ከግብፅ የወጡትን ህዝብ እግዚአብሔርን ቀኑን በደመና አምድ፣ ሌሊቱን ደግሞ በብርሃን አምድ መርቷቸዋል። እስራኤል ዝስጋን በመንገዳቸው ሁሉ የጠበቃቸው መና ከሰማይ እያወረድላቸው ተአምራትን ያደረገላቸው ማርና ወተት ወደምታፈሰው ርስታቸው የመራቸው በደመና መጋረጃ የጋረዳቸው በክንፎቹም የሸፈናቸው መጋቤ ብሉይ ገና ነው መልአክ ሊቀ መላኩ ቅዱስ ሚካኤል ነው። ስለዚህ ይህንንም በዛሬው ዕለት እናስባለን። ህዝበ እስራኤልን እየመራቸው ከግብፅ ነፃ እንዳወጣቸው እንዲሁም ደግሞ ወደ ሀገራቸው በሰላም እንዳስገባቸው የምናስብበት ዕለት ነው ማለት ነው። ስለዚህ እኛ የተዋሕዶ ልጆች ህዳር 12 ቀን በየዓመቱ በመሐሌትና በቅዳሴ የምናከብረው በዓለ ሹመቱን በማሰብ ቴዎበስታና ዱራታዎስ ቤት ያደረገውን ታምሩን በማሰብ በባህር የተጨነቁትን ያዳነበትን በማሰብ እንዲሁም ደግሞ እስራኤልን ከግብፅ እየመራ ወደ አገራቸው ያስገባበትን በማሰብ እንዲሁም ሌሎችም በቀኑ የተፈጸሙትን የተደረጉትን በመዘከርና በማሰብ ይህን ዕለት በታላቅ ድምቀት እናክብራለን ማለት ነው። በተጨማሪም ደግሞ በዋናነት ከገናናው ነው መልአክ ከሊቀ መላኩ ከቅዱስ ሚካኤል ረዴትን፣ በረከትን ለማግኘት ይህንን ክብረ በዓል በታላቅ ድምቀት እናክብራለን ማለት ነው። በእውነት በረከቱ ረዴቱ በሁላችን ሌደርብን በዚህ ክብረ በዓል ዕለት ታዲያ ገና ነው መላክ ሊቀ መላኩ ቅዱስ ሚካኤልን ልንማጽነው ያስፈልጋል። የመላእክት አለቃ ቅዱስ ሚካኤል ሆይ፣ የተጨነቁትን ዘወትር እንደምትረዳቸው ሁሉ እኔንም ለመርዳት ክንፍን ዘርግተህ ፈጥነህ ድረስልኝ እንበለው። በስተቀኝ የቆመ አለውል በለኝ ምህረትን አሰጠኝ፣ ሰላምን ስጠኝ፣ ፍቅርን ስጠኝ ብለን ገና ነው መላክ ሊቀ መላኩ ቅዱስ ሚካኤልን ልንማጽነው ያስፈልጋል ማለት ነው። ታዲያ ከዚህ ከህዳር ቅዱስ ሚካኤል ክብረ በዓል ጋር ተያይዞ አንድ የሚነሳ ታሪክ አለ። ህዳር ሲታጠን አብሮ የሚነሳ ታሪክ ነው። ይህ ታሪክ ምንድን ነው የሚለው ልናውቅ ያስፈልጋል። እንግዲህ በዚች ቀን የሰማይ ሰራዊት ሁሉ አለቃቸው መላከ ምክሩ የምክሩ አበጋዝ የቅድስ ስላሴን መንጦላየት የሚከፍትና የሚዘጋ ለፍጥረት ሁሉ የሚማልድ ታላቁ መላክ ሊቀ መላኩ ቅዱስ ሚካኤል የተሾመበት ዕለት ነው ብለናል። የህዳር ሲታጠን ታሪክ አንድ ላይ ተነስቶ ይነገራል ማለት ነው። ታሪኩ ምንድነው የሚለውን ለመማማር ያህል አፍሪካን የጎዳው ከባዱ የኢንፍሉዌንዛ ወረርሽኝ በሀገራችን ከህዳር 7 እስከ ህዳር 20 በ1911 ዓ ም ለ14 ቀናት ገደማ የቆየ ታላቅ በሽታ ነበረ። በሽታው በህዳር ወር የተከሰተ በመሆኑ ህዝቡ የህዳር በሽታ እያለ የጠራው ነበረ። ወረርሽኙ ታዲያ እስከ አርባ ሺህ ኢትዮጵያውያንን ለሞት ዳርጓል። በአዲስ አበባ ከተማ ብቻ 9000 ዜጎች በበሽታው ሞተዋል። በተለይም ደግሞ ህዳር 12 ቀን በ1911 ዓ ም በርካታ ኢትዮጵያውያን የሞቱበት በመሆኑ በቀኑ የጽዳት ዘመቻ እንዲደረግ በአዋጅ ተደግሮ ስለነበረ በአዋጅ ታወጆ ስለነበረ በእለቱ የጽዳት ዘመቻ ተደርጎ ስለነበረ ከዚያ በኋላ ባሉት ዓመታት ይህ ነገር እንደ ባህል ተወስዶ በየዓመቱ ህዳር 12 ቀን የጽዳት ዘመቻ ይደረግ ጀመረ ማለት ነው። ይህም በተለምዶ ህዳር ሲታጠን የምንለው ማለት ነው። ህዳር 12 ቀን ጠዋት ወደ ቤተ ክርስቲያን ከመሄዳቸው በፊት እናቶቻችን በአካባቢ ያለውን ቆሻሻ ጠርገው አንድ ቦታ አድርገው ያቃጥላሉ። ይህም ደግሞ ከዚህ ታሪክ ጋር የሚያዝ ነው ማለት ነው። እንደ ባህል ተወስዶ በየዓመቱ ሲደረግ የነበረ የጽዳት ዘመቻ ነው ማለት ነው። ይህንን በዚሁ አጋጣሚ ልታውቁ ያስፈልጋለና ነው ከብዙ በጥቂቱ አጠር አድርገን የተመለከትነው። እንግዲህ የሊቀ መልአኩ የቅዱስ ሚካኤል ምልጃና ጸሎት ከሁላችን ጋር ይሆን፣ በእውነት በረከቱ በሁላችን ላይ ይደርብን። ዛሬ ክብር በዓሉን የምናከብረው በእነዚህ ዋና ዋና ምክንያቶች እንደሆነ አጠር አድርገን ተመልክተናል። እኛ የተመለከትነውን ደግሞ ላልተማሩ ላልሰሙት ወንድሞቻችን ልናስማ ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያውቅነውን አሳውቀን ቢሆን ኖሮ ማንም አብቶ ልናስመክርስ ስናሰታ ማህተም ባንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያውቅነውን ስለማናሳውቅ ብዙቶቻችንን ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን የሚ ሚርዳን ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማር ነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮዎች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አርጋችሁ የደውል ምልክቱ መጫን ያኖርባቸዋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ እለት ዕለት ከዚህ የሚለቅቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ አስተምሮ ሰምታችሁ ይችላል፣ በቀጣይ ከዚህ የሚለቅቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ እርጋችሁ የደውል ምልክቱ ምልክቱን መጫን ይኖርባቸዋል ማለት ነው። እንግዲህ መርሃግብራችንን ከመጨረሳችን አስቀድሞ አንድ መልእክት ወደ እናንተ አስተላልፋለሁ። ይህ መልእክት ምንድነው ካላችሁን ዘንዳ እንደሚታወቀው በዚህ መንፈሳዊ ቻናል ላይ በዓመት ሶስት ታላላቅ የበረከት ስራዎች ይሰራሉ። እነዚህ የበረከት ስራዎች በማቴዎስ ወንጌል ምዕራፍ አምስት ላይ የተጠቀሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ የሚጠይቀንን ጥያቄ ለመመለስ የተዘጋጁ ናቸው። በዚህም መሰረት ታዲያ አዲስ ዓመትን ምክንያት ማድረግ የታሰሩት ወንድሞቻችንን እንጠይቃለን። በዚህም ደግሞ ታስሪ አልጠይቃችሁ የሚለውን ጥያቄ እንመልሳለን። የገና በዓለን ምክንያት ማድረግ ደግሞ የታመሙት ወንድሞቻችንን እንጠይቃለን። በዚህም ታምሜ አልጠየቃችሁኝም የሚለውን ጥያቄ እንመልሳለን። የፋሲካ በዓለን ምክንያት ማድረግ ደግሞ የተራቡ እናበላለን፣ የጠሙ እናጠጣለን። በዚህም ደግሞ ተርቤ አላበላችኝም፣ ተጠምቼ አላጠጣችሁኝም የሚለውን ጥያቄ እንመልሳለን ማለት ነው። በዚህም መሰረት ታዲያ አሁን ከፊታችን የሚመጣውን የገና በዓለን ምክንያት ማድረግ በየሆስፒታሉ የሚሰቃዩ ህት ወንድሞቻችንን እንጎበኛለን እንጠይቃለንና የመድኃኒት መግዣ እንኳን አተው የሚሰቃዩትን ህት ወንድሞቻችንን እንጠይቃለንና እዚህ በረከት ስራ ላይ ሁላችሁም አነሰ በዛ ሳትሉ የአቅማችሁን ልታደርጉ ያስፈልጋል። የመቶ ብር ቻለንጅ ብለን ጀምረናል። እዚህ የመቶ ብር ቻለንጅ ላይ ሁላችሁም የአቅማችሁን እያደረጋችሁ አነሰ በዛ ሳትሉ ልትሳተፉ ያስፈልጋል ማለት ነው። እንዴት ነው ምሳተፉ በምን አካውንት ነው ምሳተፉ ብላችሁ የምትጠይቁ ካላችሁ የዚህ ቪዲዮ የኮመንት የመጀመሪያ ቦታ ላይ ሊንክ አስቀምጥላችኋለሁ። ያንን ሊንክ ስትጫኑ ሙሉ ዝርዝር መረጃ ማስረጃው በጽሑፍ ይመጣላችኋል። ያንን አንብባችሁ እዚህ የበረከት ስራ ላይ መሳተፍ ትችላላችሁ ማለት ነው። እግዚአብሔር አምላካችን ሁላችንንም የበረከቱ ተካፋዮች ያድርገን። ወስባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።